በወንጌሉ ያመናቸው እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። በወንጌሉ ያመናቸ እንኳን እና ባለስ እናታየ ስስ

እንዴት ነው መስቀል? እንዴት ነው መስቀል? አባነ ገዝተ ሳላወጣ ነው የገባሁት። ወጥቼ እገባለሁ። ማርያምን ቆጥረሽ ራሱ መቼ ሴፍ ያደረግኩት እኔ ሞቴርሳይ ሞቴርሳይ ሞቴርሳይ ምን አለ ቁጥሬን ሰጥቼ ቢሆን። ማርያምን በየቱ ነው ስክሪን ሽት ያደረኩት? በዚህኛው ስልክ እግዚአብሔርን ረስቻለሁ። ማይ ሴፍ አረኩትኔ። በሰዓቱ ሴፍ ካላደረግ የሆነ ቁጥር ተቀብዬ

ቴሌግራም የለሽም? ምን የላትም ነው የሚለው ዛሬ በጣም ቆንጆ ትመስላለህ። አይዋ ይኸው ቴሌግራም የላትም ነው የሚለኝ። መዝገቡ ሴፍ አድርጋል እንዴ? እሺ ሴፍ ላደርገው፣ ግን እስቲ ምን ምን እንዳለሽ ይነግረኛል ሳደርገው

ምንም እንደሌለሽ ነው የሚያሳየኝ። ይኸው ምንም ነገር የለሽም፣ ከኮል ውጭ ከኮል ውጭ ምንም የለሽም ለኔ የሚያሳየኝ ማለት ነው። ሴፍም ማጥረቅ እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? መስቀል እንዴት ነው? የኔን ልስጥሽ ሴፍ አድርገሽ ነኝ እንጂ ትናንትናውን እኮ ሳረሳ ሴፍ ላረግ ነበር ግን ጎሎታል

ያ ስምህ እንዳላበላሽ ነው ወንድም አለ ይቅር በለኝ። ዋት ዘ ጥሩ ነው መስቀል። አንቺ የት ሀገር ነው የምትኖሪ? እኔ ዱባይ ነው። አርጋው አርጋው አርጋው አርጋው፣ እንዴት ነው ሰላም ነህ ደህና ነህ አርጋው እንዴት ነህ በሞቴ ሰላም ነህ እንኳን ሰላም መጣችሁ መስቀል አሪፍ ነው አይደል እናንተ ጋር እኛም ነገር ከእናንተ እኩል እናከብራለን መቼም መቼም ተገጣጥሞ አያውቅም ነበረ አሁን በዚህ አመት ግን እሁድና አዳሚ ተገናኝቷል ማለት ስለዚህ እናከብራለን እናንተ በምታከብሩ ጊዜ

ቃለ ሕይወት ያሰማልን። ቃለ ሕይወት ዛሬ ኪዳነ ምሕረት ነች። እንኳን አደረሳችሁ። አዎ፣ ኤፍቪ ሰላም፣ ሰላም። እንዴት ነህ? ሰላም ነህ? ትናንት አሰባኝም፣ እንደገና አንተ ምን አስበህ ነው? ኤዶ ማር ወዬ፣ ቁጥር የሰጠኸኝ ሁሌ ቀጥታ ልደውልልህ ነው ወይ እኔ ላወራ ፈልጌ ስልክህን ሴስ አድረግ ኤምቢ ያለኝ አልኩህ እኮ አልሰማሀኝም። ትናንትና ከሚስት ጋር ነበርክ ነውስ ከድሮ ጓደኛ ጋር እንዴ? እንዴ አልሰማሀኝም። ደሜን እናፈላው። የዩትዩብ ስም ነው። ሰብስክራይብ አድርጌ ኦሺ፣ ሺሺ አደርጋለሁ አደርጋለሁ። ዩቲዩበር ነህ እንዴ? አረ ልጅቱ፣ ዝንጀሮ እንዳይበላ ጦጣ ነው ጦጣ። አይዮ ቤት ገብቻለሁ አባቴ። ዩቱብ ጀምረሃል ማለት ነው። ጎበዝ ጎበዝ። አስደምሪኝ። ፔንት ተደርጋለች። ማኪባ ጀምሯትና ከዛ ተሰማኝም ማለት እንዴ? የቴሌግራም የዋትስአፕ የኢሞ ቁጥር ይሰጠኝ። አው አልሰማሁም፣ ዳቦ እየበላሁ ይሄ የሁሉም ቁጥር መሆን አለበት። ምክንያቱም ምን ይቀጥታል? ደውልል ሀገር ቤት አይደል ያለሁት ማለቴ መደወል እችላለሁ። ካርድ የሆነ ካርድ አለ አስራ ዘጠኝ ሀያ አምስት እሺ ዜሮ ዜሮ ሀያ አምስት አስራ ዘጠኝ እሱን እስካገኝ ድረስ በእውነት የስራ ስልክ ሳይሆን የራስን። አምስት ዘጠኝ አርባ አምስት የስራ ስልክም ደግሞ እንትን አለ አይደለ ፎቶ የምልኩበት

ሊዱ ትክክል ራሱ ነው የመጣው። ስለዚህ ማለት ነው። ይቅርታ ተመልሼ እንግዳ ሀሳብ አለይ ብላለኝ። ሊዱ እሷን ይዤ እመጣለሁ። ቻው ቻው። በዚህኛው ስልኬ መግባት አልፈልግም። አዎ እና ተመልሼ እመጣለሁ። ኤዶን በላይ ካመሰግናለሁ። ምን አይነት ተሰጦ አለይ ብላለኝ። እሺ ተሰጧን እናያለን። ቻው ተመልሼ እመጣለሁ። የዛሬ አበባዎች የነገ ፍሬዎች። አህመዶ ተመልሰን እንድንመጣት፣ እሺ